በአይቮሪ ኮስት በተካሄደ ምርጫ ሀገሪቷን ከ2011 ጀምሮ ሲያስተዳድሩ የቆዩት የ83 ዓመቱ ኦላሳኔ ኦታራ አራተኛውን የምርጫ ዘመናቸውን በድል መጀመራቸውን ከቀናት በፊት አብስረዋል። የሀገሪቱ የምርጫ ኮሚሽንም የ83 ዓመቱ አዛውንት 89.7 በመቶ ድምፅ አግኝተው ለአራተኛ ጊዜ አሸንፈዋል ሲል አውጇል። ይህ የአይቮሪ ኮስት ታሪክ ብቻ አይደለም፣ በበርካታ የአፍሪካ ሀገራት ለረጅም ዘመን በስልጣን መቆየት የሚታወቅ የተለመደ ተግባር ነው። ዛሬ በዓለም አቀፍ የትንታኔ መሰናዷችን በተለይ በአፍሪካ ሀገራት ውስጥ ለረጅም ዘመናት ስልጣን ላይ በመቀመጥ ሪከርድ የሰበሩና ለሀገራቸው ተቃዋሚ ፓርቲዎችን ቢመጡ አልሸነፍ ያሉ መሪዎችና በዚህ ጉዳይ ዙሪያ የምንላችሁ ይኖራል አብራችሁ እንድትሆኑ በአክብሮት በመጋበዝ አይቮሪኮስት ባደረገችው ብሔራዊ ምርጫ እንግዲህ የቀድሞዋ ቀዳማይት እመቤት ጂን ሉዊስና በተለይ ደግሞ በኦታራ የመጀመሪያዎቹ የስልጣን ዘመን የንግድ ሚኒስትር የነበሩት አሁዶን ሜሎ ከፍተኛ ተፎካካሪ ሆነው ምርጫውን ሲያጅቡ ቆይተዋል። ይሁንና እንግዲህ አይቮሪኮስት በይፋ ባሳወቀችው መሰረት ግን በዚህ ምርጫ ከ2011 ጀምሮ ሀገሪቱን ሲያስተዳድሩ የቆዩት ሆላሳኔ ኦታራ አራተኛውን ምርጫ ማሸነፋቸው ነው የተመላከተው። ሀገሪቱ ካላት 30 ሚሊየን ሕዝብ መካከል 37 በመቶ ከድህነት ወለል በታች እንደሚገኙ መረጃዎች ያመላክታሉ። እንደ ዘገባዎች ከሆነ በሀገሪቱ መሰረተ ልማትን ጨምሮ በርካታ ችግሮች የዕለት ተዕለት የማህበረሰቡ ችግር ነው። ይሁንና መሪዎች ግን ለረጅም ጊዜያት ደግሞ በመቆየት ይታወቃሉ። የአሁኑ የአይቮሪኮስት መሪ ለረጅም ዘመናት በሀገሪቱ በመሪነት ቆይታ ምንም እንኳን ሀገሪቱ በርካታ የተፈጥሮ ሀብት ቢኖራትም በተፈጥሮ ሀብት ከፍተኛ ደረጃ ላይ ከሚቀመጡ ሀገራት ተርታ ብትሆንም ነገር ግን በርካታ ህዝቧ ከድህነት ወለል በታች ይገኛል። ሰሞኑን ምርጫ ካደረጉ ሀገራት መካከል አይቮሪኮስ ተጠቃሽ ብትሆንም ሌላኛዋ ደግሞ በፖል ቢያ የምትተዳደረው ካሜሩን ተጠቃሽ ናት። ፖል ቢያ ካሜሩንን ከ1982 እንደ አውሮፓያን አቆጣጠር ጀምሮ እስካሁን ድረስ እያስተዳደሯት ይገኛሉ። በተመሳሳይ ምስራቅ አፍሪካዊት ሀገር ኡጋንዳም መሰል ታሪክን ከእነዚህ ሁለት ሀገራት ጋር ትጋራለች ለረጅም ዘመናት በአንድ መሪ የሚተዳደሩ ናቸው። አፍሪካውያን መሪዎች ወደ ወንበር መውጣት እንጂ መውረድ በፍጹም አይወዱም ሲሉ በርካታ የፖለቲካ ተንታኞች ጉዳዩን ከስልጣን ፍቅር ጋር ያገናኙታል። ምርጫ በሚካሄድባቸው ሀገራትም ጭምር የተጭበረበረ እንዲሁም ደግሞ አድሏዊነት የበዛበት ምርጫ እንደሚካሄድ ነው በርካቶች በትችታቸው የሚያስቀምጡት። ከሰሞኑ ሌላኛዋ መነጋገር የነበረችው አፍሪካዊት ሀገር ታንዛኒያ ነች። የታንዛኒያ ፕሬዝዳንት ሳሚያ ሱሉ ሀሰን እንዲሁ ተቃዋሚ ፓርቲዎችን በመጨቆንና ሀሳባቸውን በነፃነት እንዳይገልጹ በማድረግ ከዛም ባለፈ ስልጣንን አሳልፎ ላለመስጠት ትንቅንቅ ውስጥ እንደገቡ መረጃዎች ወጥተዋል። አምነስቲ ኢንተርናሽናልን ጨምሮ ሌሎች የመብት ተሟጋቾችና ከምርጫ ጋር ተያይዞ ቁጥጥር የሚያደርጉ አካላትም የምርጫ መጭበርበርን ለማስተካከል በትጋት እየሰሩ መሆናቸውን አሳውቀዋል። ለዚህም ይመስላል አፍሪካውያን መሪዎች ወደ ስልጣን መውጣት እንጂ ከስልጣን መውረድ አይሆንላቸውም የሚሉ ተንታኞች የተበራከቱት። የካሜሩኑ ፖል ቢያ ለስምንተኛ ጊዜ ነው በሀገሪቱ የተካሄደውን የዘንድሮውን ዳግም ምርጫ ያሸነፉት 53 በመቶ የሚያህለውን ድምፅ ማግኘታቸውን ጭምር ነው። እንግዲህ በርካታ ዓለም አቀፍ መገናኛ ብዙሀን በስፋት የዘገቡት 43 ተከታታይ ዓመታትን በስልጣን የተቀመጡት የ92 ዓመቱ ፖል ቢያ በካሜሮን ፖለቲካ ውስጥ ትልቅ አሻራን አስቀምጠዋል ይባልላቸዋል። ይህም ደግሞ የረጅም ዓመታት የስልጣን ላይ መቀመጥንና ለረጅም ዓመታት ፓርቲያቸውን በሊቀመንበርነት በመምራት በሀገሪቱ የሚካሄዱ ምርጫዎችን ሁሌም በማሸነፍ ከፊት የተቀመጡ ግለሰብ እንደሆኑ ይናገራሉ። በካሜሮን በመደበኛነት እንዲሁም ደግሞ በሚቀመጥለት የጊዜ ገደብ ምርጫ ይካሄዳል። ይህንን ብዙዎች ያምኑበታል፣ ይመለከቱታል። ይሁንና ተቃዋሚ ፓርቲዎችና ተቀናቃኞች ግን እድል ቀንቷቸው ወደፊት ለመምጣት ይቸገራሉ። በዘንድሮ ምርጫም ቢያ የሚመሩት ሲፒዲኤም ፓርቲ ገዢው ፓርቲ ነው፤ ከ1982 ጀምሮ ይህንን ኃላፊነት በመያዝ እሳቸውን በፕሬዝዳንትነት አስቀምጧቸዋል። መገናኛ ብዙኃንን በተመለከተ በሀገሪቱ ብዙ አይነገርም። የመጻፍ መብት ቢኖርም ፕሬዝዳንቱንና ፓርቲያቸውን መተቸት ግን ቀላል አይደለም። የኢንተርኔት አቅርቦትንም በተመለከተ በሀገሪቱ በቂ የሚባል የኢንተርኔት አቅርቦት እንዳለ ይነገራል። በዛው ልክ ግን ገዢውን ፓርቲ መናገር አሁንም የሚቻል አይደለም። ከሰሞኑን በተለይ ምርጫ ውጤት ተከትሎ የተቀሰቀሰው ተቃውሞም የዚህ ይብቃን የሚል አካል እንደነበር ብዙዎች ጠቅሰውታል። አሁን ላይ በተለይ ደግሞ አዲሱ ትውልድ ወይም ጄንዚ የሚባለው በተለያዩ ሀገራት ላይ አመጽ ሲያስነሳ ይስተዋላል። አንድን ሀገር ለረጅም ጊዜ በመሪነት መቆየትና ቀድሞ አመራሮች እንግዲህ ይመራ የነበረ ሀገር ለወጣቱ መሰጠት አለበት፣ ወጣቶች ኃላፊነት ይገባቸዋል የሚሉ እንቅስቃሴዎችን ኔፓልን ጨምሮ ማደጋስካር ሌሎች የዓለማችን ሀገራት ላይ በስፋት የተስተዋለ ነው። አሁን ደግሞ ከሰሞኑን የተካሄደውን የካሜሩን አጠቃላይ ምርጫን ተከትሎ በርካታ ወጣቶች አደባባይ ወጥተዋል። ፖልቢያ ለስምንተኛ ጊዜ የፕሬዝዳንትነት ምርጫን ማሸነፋቸውን ተከትሎ ነው እንግዲህ በያውንዴና ዱዋላ እንዲሁም ሞባቤንዳ ግዛቶች ረብሻ ተነስተዋል። ይህ ተገቢ አይደለም፣ የፕሬዝዳንት ቢያ አገዛዝ ሊያበቃ ይገባል፣ ምርጫው ተጭበርብሯል የሚሉና ሌሎች መፈክሮችን ያነገቡ ወጣቶች በአደባባይ በመውጣት ተቃውሟቸውን አሰምተዋል። በአካባቢው የነበሩ ንብረቶችንም ሲያቃጥሉ ተመልክቷል። አልጀዚራን ጨምሮ ይህን ጉዳይ በርካታ መገናኛ ብዙሀን በስፋት ዘግበውታል። የተቃዋሚ ፓርቲ አመራሩ ኢሳ ቲቺ ሮማ ማሸነፍ እንደነበረባቸውና ምርጫው በፍጹም ፍትሐዊ እንዳልነበረ ነው እኒህ ተቃዋሚዎች ያነሱት። እንግዲህ የዓለማችን በእድሜ ትልቁ ፕሬዝዳንት የስልጣን ዘመን ሊያበቃ ይገባልን ብለዋል ተቃዋሚዎቹ በተቃውሞ ወቅት ባሰሙት መፈክር። ይህንን ውጤት አስመልክቶ ፍራንስ 24 በሰራው ዘገባ የፖል ቢያ ውጤት ከዚህ ቀደም በዓለም የፖለቲካ ታሪክ ተደርጎ የማይታወቅ ሲል ነው የገለጠው። ግለሰቡ ለሌላ ሰባት አመታት እንደሚቀጥሉ ማሰብ ለወጣቶች እውነትም ፈተና የሚሆን ነው ሲልም ነው በዘገባው ላይ ያስቀመጠው። በካሜሩን ምርጫ በበርካቶች ዘንድ ከፍተኛ ግምት ተሰጥቷቸው የነበሩት ተቃዋሚ ፓርቲ አመራሩ ኢሳ ቲቺ ሮማ ሳይሳካላቸው መቅረቱም እንዲሁ በርካታ ወጣቶችንና የሀገሪቱ ዜጎችን አሳዝኗል። በዛው ልክም ደግሞ አለም አቀፉን ማህበረሰብን አስገርሟል። በዳግም ምርጫ ማሸነፋቸውን ያረጋገጡት የዘጠና ሁለት አመቱ ቢያም ፈገግ ብለው በሀገሪቱ ቴሌቪዥን ጣቢያ ላይ በመገኘት መግለጫቸውን ሰጥተዋል። እንግዲህ ይህንን ተከትሎ በካሜሩን ከፍተኛ ውጥረት ነግሶ እንደነበር ተዘግቧል። ጉዳዩ የመገናኛ ብዙኃንን ትኩረት ከመሳብን ባለፈ በተለይ ተቃዋሚው ኢሳ ትቺሮማ የህዝብ ድምፅ መሰማት ነበረበት፣ ህዝብ የመረጠው አካል ወደ ስልጣን መምጣት አለበት፣ ህዝብ ሊከበር ይገባል ቢሉም ሰሚ አላገኙም። ሆኖም በያውንዴና በዱዋላ እንዲሁም በሌሎች የካሜሩን ግዛቶች ሰልፍ የወጡ ግለሰቦችም በጸጥታ አካላት እንደተዋከቡና ወደ ቤታቸው እንዲመለሱ መደረጉን እንዲሁ ቢቢሲ በዘገባው ላይ አመላክቷል። እንግዲህ ይህ የካሜሩን ብቻ ሳይሆን ቀደም ሲል እንደጠቀስነው የበርካታ የአፍሪካ ሀገራት እውነታ ነው። ለአብነት የካሜሩንን አነሳን እንጂ ለሰባተኛ ጊዜ ወደ ምርጫ የመጡት የኡጋንዳው ዮሪ ሙሴቬኒም ሌላኛው በስልጣን ረጅም አመት በመቆየት የሚታወቁ አፍሪካዊ መሪ ናቸው። በዛሬው የዓለም አቀፍ የትንታኔ መሰናዷችን ውድ አድማጮች እንግዲህ ረጅም ዓመታትን በስልጣን በመቆየት ሪከርድ የያዙትን የካሜሮንን ፖል ቢያ፣ እንዲሁም ደግሞ በአይቮሪኮስት ተደርጎ በነበረው ምርጫ አሸናፊ የሆኑትን ኦታራን የተመለከተና ሌሎች የአፍሪካ ሀገራት መሪዎችና የስልጣን ዘመናቸው ምን ይመስላል የሚለውን የተመለከትንበት መሰናዶ ያደመጣችሁትን ይመስል ነበር። ሰናይ ምሽት።